ደብል ፖይንት ላይ ጋር ደብል ፖይንት ደብል ፖይንት ላይ ፖይንቱ ደብል ነው መሆን አለበት። በዚህም አለ በዛ ፖይንቱ ደብል ነው መሆን አለበት። ይሄን ውቁ ደብል። ቴንክ ዩ ሶ ማች ቴንክ ዩ ሳሮን፣ ሁለታችሁ ከጭንቅላቴ በላይ የሆነብ ነው። ማሬ ማሬዋ፣ ምን አባቴ ሊሆንልሽ አሁን? ታፓድ ብቻ ይስ ታፕ ታፕ፣ ደብል ሲመጣ ብቻ ነው ጊፍት የምንሰጠው። ጊፍት ያለ እሷ ጋር ሆኜ ብዙ ጊዜ አጥፍቼ ባታለሁ። ታውቃላችሁ እናንተ እኔ እኮ ታውቃላችሁ፣ እኔ አጥፍቼ ባታለሁ። ስለዚህ አሁን ህጋችን ነው ህጉ ነው ህጋችን ነው። እስኪ ቻሌንጅ ላይ እናቋርጠዋለን። ለማቀሳሰር ለማቀጣጠር የምትሞክሩ ሰዎች፣ እኔና ሚኪ መስሚያችን ጥጥ ነው። ምንም አቃጣሪ ወረኛ ምናምን አንሰማም ምንም

እን የኔ ናት ባንች ዬ የኔ ናት ቴንክዩ የኔ ፍቅር ቴንክዩ እንዴንዴ ጋይስ ሁላችሁ ሬዲ አሜን የኔ ናት ወይ በኢየሱስ ምን አይነት አሰጣጥ ነው እማ እኔ በላይ የሆነብኝ ነው በስመ አብ ምን አይነት አሰጣጥ ነው የሰጠሽኝ እናቴ የኔ ናት ወይ የእኔ ሆድ ያሰብስብ እኔ ልንሰብሰብ ይህን ልብ ቅርጽ እንዳንበሳ ነው የምንቆጥረው። እንዳንበሳ እንዳንበሳ። ጋይስ አንድ ዜሮ እየመራዋት ነው ይታወቀልኝ። ቅጣት በስንት ነው ሴትዮው? ቅጣት በስንት ነው ጋይስ? ሰባት መቶ ሙሉልኝ ጋይስ ሰባት መቶ አምስት ሺህ ሙሉልኝ እንደምንም፣ አምስት ሺህ ከዚህ ሴትዮዋ ጋር መከራከር አልፈልግም። አምስት ሺህ ሙሉልኝ እንደምን ምንም መከራከር የለብንም። ህጉ ህጉና፣ አምስት ሺ ከሞላ ትቀጣለህ፣ ካልሞላ አትቀጣም። ዋን ዜሮ ጋይስ፣ ዋን ዜሮ እየሞላው ነው። አሜንዬ ሁላችሁም፣ ቲሞር ጋርጉትና ጋይስ፣ አምስት ሺ ባንቺ ግሎቭ አለን፣ ግሎቭ አለን፣ ግሎቭ በአንቺ አለን እሱ ካሸነፈ ይቀጣኛል። ት ጋ ሪስትሪክሽኑ መግባት አለብትም ነው። ሌትስ ጎ ጋይስ ለነው አንድ መኒጋን አንድ መኒጋን ለመግባት የሚያስፈልገን አንድ አምስት ሺህ

እናንተ ግን አያችሁ እኔ ላይ የሚሰራውን ግፍ። ሰውየው ከሄደ ሄደ ነው፣ ግን በአስር ሺህ አሸንፌው አልተቀጣልኝም። አያችሁ እንዴት ጉልበተኛ እንደሚሆንብኝ እኔ ላይ። ስሚ ነበር ባንክ ይቀበላል? አሁን ይኸውልሽ፣ ይሄ ብር ማውጫው ላይ ሄደሽ ነበር ብለሽ ጽፈሽ ፈርመሽ ብሰጭው የባንክ አካውንታንቱ አንቱ ይሰጥሻል? አይሰጥም። ስለዚህ ነበር የሚባል ታሪክ የለም። ነበር በአስር ሺህ አሸንፍሽ ነበር የሚባል የለም። ኦልሬዲ ናው ፕሬዘንት ፓስት ቴንስ ኦኬ። የመጀመሪያ ቅጣትሽ እንደ ሸለምጥ ማጥ ያደርግሽና መልሶ እንደ ጉማሬ ቢያደርግሽ እንዴት? እንደ ሸለምጥ ማጥ እንደ ጉራማሬ እንደሚኮን አሳየኝ እና ኮፒ ያደርጋለሁ። ችግር የለውም። ሳም በቅጣት አትቀበዩ ኖ ምን መሰላችሁ ከዚህ በፊትም እንደዚሁ አሸንፌ ሳም ሲያመልጥ ሌላኛው ወገን ከመለጣ አልቀጣም ብሏል ከቤታ ጋር ሆነን አንዴ ላስረዳቸው ቤተሰቦቼ ከቤታ ጋር ሆነን ቤታ ለሶስት እኔ መንሱር ሚኪ ቤታ ብቻዋን አሸንፋን ከዛ መንሱር ሳይቀጣ ሲወጣ ቀር ሲቀር መንሱር ካልተቀጣ እኛም አንቀጣም ብላ ብለናት ላሽ ብላናለች። ስለዚህ አብሮ የተሸነፈው ሰው ካልተቀጣ አይቀጣም። ስለዚህ ይሄ ደግሞ ትክክል ነው። ሰውን ይቀጣል። ቤተሰቦቼ ስለምወዳችሁ ስለማከብራችሁ ማስረዳት እኮ አምስት ደቂቃ ነው። ይሄን ሁለተኛውን ልንገርሽ ቅጣቱ። እሺ ሁለተኛ ቅጣት፣ ሁለተኛ ቅጣት፣ ሁለተኛ ቅጣት አንደኛው ቅጣት እንደ ሸለመት ማት ሁኝና፣ እንደ እንዴት አንድ ወይ እንደ ሸለመት ማት ወይ እንደ ጉማሬ ምን አባክህ፣ ሁለት አንድ ላይ ትቀጣለህ። ሸለመት ማት ያደረግሽና እንደ ጉማሬ ምልስ ነው የሚያደረግሽ። ላሳይሽ ከፈለግሽ፣ አትቀጭለት ለአራት መቶ ልዩነት፣ ለሁለት ፍላወር ልዩነት ቀጥር ቸዋቃለሁ። እኔ ፌር ነኝ፣ እኔ በጣም ፌር ነኝ፣ ሀቀኛ ነኝ። ሀቅ እንዲበላብኝ ስለማልፈልግ የሰው ሀቅ አልበላቱን፣ ቅጣቱን ላሳያችሁ፣ እኔ ላይ እንዲደረግ የማልፈልገውን ሌላ። ለዚህ ነው የምቃጠለው ሰዎች ሲበድሉኝ የምናደደው ሰው ስለማልበድል ነው፣ ገባችሁ። እሱ አሁን ባይቀጣልኝ አልለቀውም፣ አልፋታውም። እሺ እንደ ሸለምጥማጥ መጥማጥ እንዴት እንደመሆን አሳየኝ። ሸለምጥማጥ መጥማጥ እንዴት ነው አላቅም። የሚባል ሳይንስ አይቼም ሰምቼም አላቅም። ሸለምጥማጥ እንደዚህ እንደሚሆን በምን አይተክለው? እኔ ሸለምጥማጥ የሚባል ነገር አላውቅም። ጤና ቢስ ብዩት፣ እንዴት ጤና ቢስ እንደሆነ አልችልም ነው ማለት ትክክለኛ ይሻላል። እንደ ጉማሬ ያሳየኝ እንደ ጉማሬ በሆንሽ ይሻለኛል። በቃ ያው እንደ ጉማሬ ደግሞ ባራት መዝለል። ኦኬ፣ አንደኛ ቅጣት እንደ ሸለምጥማጥ ወይም እንደ ጉማሬ፣ እንደ ሸለምጥማጥ ያርግሽና እንደ ጉማሬ ምን ልትሰሪሽ? ሁለት በአንድ ላይ። እሺ ችግር የለውም ያው ተስማምተናል። ሁለትም ሦስትም በአንድ ላይ ተባብለን ኦኬ፣ ችግር የለውም እሺ

ቁጫቆቁጫ ለ ቁራ አፈልምቆለእ ጣቆቁራ ለደቃቆመቁተ ሦስተኛ ቅጣት ወተሽ ለመኝ በካታር ህግ መለመን አይፈቀድም። በኢትዮጵያመገቻ8ር ለማኝ አይደል እኔ፣ እናንተ አሁን እዚህ ያየለመንን አይደል እንዴ? ሁላችንም ለማኞች ነን። ጥቂት ሰጪዎች ነው ያሉት አብዛኞቻችን ለማኞች ነን፣ ግን አስመሳይ ስለሆነ፣ በኢትዮጵያም ህግ ልመና አይፈቀድም። እሺ ችግር በካታር ህግ በህጉ ያስጠይቃል። አንድ ሰው ከቸገረው ሄዶ እርዳታ ድርጅት አለ፣ የመንግስት እርዳታ ድርጅት፣ እዛ ሄዶ ይጠይቃል። መንግስት ህይወቱን አጥንቶ እውነት ስራ ከሌለው እውነት የሚበላው ከሌለው መንግስት ሊደጉመዋል፣ ያበላዋል እንጂ ውጭ ላይ ወጥቶ በዚህ ሀገር ህግ መለመን በህግ ያስጠይቃል። ወጥቼ መለመን አልችልም። ሀገሪቷ ምኖርባት ሀገር ህግ አይፈቅድልኝም። አሽቃው ነኪው የፈለግሽውን ተገኝቶሻል። ሶስት በግሜ ካላስለመንኩ ትናንትና ሀያ ብር ማድ ላይ ሁለት መቶ ብር ካላስለመንኩ ነው ፒፕል አስመሳይ ሁላ ማስመሰል ብቻ። ሰማንያ ፐርሰንቱ ድሃ ነው ማለትሽ ነው? ኖኖ ሀብታም ነው ማሬ። ኢትዮጵያ ውስጥ አምስት ፐርሰንት ነው ድሃ። እንደዚህ ነው እንድልልሽ የምትፈልጊው? አስመሳይ ስለሆናት ማስመሰል ብቻ ነው በቃ። እውነታውን መጋፈጥ አስፈልጉ፣ በግድ ሀብታም ነን። እኔ በበኩሌ ድሃ ነኝ፣ ስለ ራሴ ስናገር ልም ያልኩት ድሃ ነኝ። እሺ፣ ቆራሌውን ሙዚቃውን ከፍቼ ነህ ወይስ ጫማ ብቻ ነው የሚሸከመው? አማ፣ ታደረጋለሽ ሙዚቃውን ትከፍቻለሽ፣ ለሁለት እኔ ስቀጣ ከአንተን ጫማ ልክፈትልሽ። ደግሞ የኔን ስፒከር ሊጠቀም እሱ እየጠጣ ራስ ክፈት። በዛ ጭር ጭር በሚለው ስፒከር ሳውንዱ ነው መቶ የተገዛ። ሁላችሁም አዳዲስ ጫማ አዳዲስ አዳዲስ ጫማ። ሰው ባለው ነው ሰው ባለው ነው ያሉኝ ናቸው አራት ተፍሬ ጫማ